ሰጠው እንደት ናችሁ በእያላችሁበት ነገር ሰላም ነው። አሸና አሸና እንደት ናችሁ? እሞኝላችኋለሁ ቤዜች ስትጎ ማለች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ አለ ነው። ይሄ ጦርነት አይቀር ከሆነ ለምንድን ነው የዘገየው? በእውነት ይሄ ጦርነት ቀርቶ የሰላም ጭላንጭልና ብርሃን የምናይበት እድል አለ ወይ ብሎ መጠየቅ አስፈላጊ ነው። ጦርነቱ እስካሁን የዘገየበት ምክንያት የጦርነት ዝግጅቶች እየተጣጣፉ ተጣጣፎ ምሽ ቆፈራዎች እየተጣጣፉ ጦርነቱ ግን አልተጀመረም። ምክንያቱ ምንድን ነው ከተባለ ጦርነት ውስጥ የትኛውም ዓለማችን ላይ ያለ ጦርነት ውስጥ ፍርሃት አለ። ለምን አሜሪካኖች አይሆንም? ለምን ራሽያኖች አይሆንም? ለምን ቻይኖች አይሆንም? ፍርሃት አለ። ፍርሃቱ አነሰም በዛ ፍርሃት አለ። ጦርነት ምንጊዜም ቆጥረ ከተረከብካቸው ጠላቶች ጋር ብቻ ሳይሆን ቆጥረ ካልተረከብካቸው ጠላቶች ጋርም እንደምትዋጋ እርግጠኛ ሆነ ነው መግባት ያለብን። አይ እኮሌና እኮሌና ውጊያ የሚል የለም የለም ከዛ ውጭ ጦርነት ይንቦረቀቃል። ጦርነት ሰደድ እሳት ነው። እሳት ከተነሳ በኋላ የዚህም ቤት ይበላል የዛን ቤት አይበላም የሚባል ነገር የለም። ጦርነት ሰደድ እሳት ስለሆነ ፍርሃት ይኖረዋል። ከጠበቀው ውጭ ይወጣል። ለምሳሌ አሜሪካኖቹ ቬንዙዌላን ያጠቃሉ ወይም ደግሞ ጦርነት ይከፍታሉ የሚል ከፍተኛ ፍርሃት ነበር። ሰበር ዜናነት በቢቢሲን በሲኤንኤን በአለም ደረጃ እየተወራ ነበር። ነገር ግን ጦርነት አልተጀመረም። ለምን? ፍርሃት አለ። ትንሽዬም ቢሆን ጦርነት ይዞት የሚመጣው እልቂት ከምትገምተው ከምትረዳው ካለ መረጃ እንደሚሻገር ማወቅ መቻል አለበት። በሱዳን ለምሳሌ አሜሪካኖቹ፣ ቻይናዎቹ፣ ራሽያ ነች፣ እኛ ኢትዮጵያን፣ ኤርትራ እጁን እጁን ያልከተተ ኃይል የለ ግብፆቹ፣ እጁን ያልከተተ ኃይል እንግዲህ ሱዳኖች ቆጥረው ያልተረከቡት ጠላት በዚህ ጉዳይ ውስጥ እጁን ከቷል ማለት ነው። ጦርነት በባህሪው ሰደድ እሳት ስለሆነ የመንበርቆቅ ባህሪ አለው። ከአንተ ግምትና እውቀት መረጃዎች ውጭ ሁሉ ይወጣል እና ህወሓቶቹ ሁለት ዓመት ሶስት ዓመት ሙሉ የተዘጋጁበት ጉዳይ ነው። ነገር ግን ይህን ጦርነትን ለመጀመር ሙሉ እምነትና ድፍረት ውስጥ ሊገቡ አልቻለም። አልፎ ተርፎ ወደ አልፎ ተርፎ ወደ መከፋፈል ሁሉ ይደዋል። ሰሞኑን መቀሌ ላይ መታየ ትርምስ፣ ግራ መጋባትና ወከባ፣ ፍርሃትና ድንጋጤ የወለደው ፍርሃት አለ። በህወሓት ውስጥ ፍርሃት አለ። ይሄ ጦርነት ከተጀመረ እጅግ በጣም አውዳሚ ነገሮችን ሊፈጥር ይችላል። ለምሳሌ በኢራንና በእስራኤል መካከል በመላ ዓለም እንደሚታወቀው አደገኛ ጦርነት ሁለተኛ ዙር ይገባሉ የሚል ፍርሃት አለ። ለምንድን ነው የማይገቡት? ምን ችግር አለ? አሁን እንግዲህ ኢራንም እስራኤልም ይህን ያህል እየተዛዛቱ፣ ይህን ያህል እየፎከሩ፣ ይህን ያህል እየተደነፋ ለምንድን ነው ወደ ሁለተኛ ዙር ጦርነት ለመግባት የዘገየው ብለህ ካሰብክ ፍርሃት አለ። ጦርነቱ እንደ መጀመሪያው ላይሆን ይችላል። ሁለተኛ ዙር ጦርነቱ እጅግ በጣም አውዳሚና ሙከራዎች ሁሉ ለመጠፋፋት ስለሚሆን ነው። አሁን በትራንትና ሁለት እስራኤል በፑቲን በኩል ለኢራን መልዕክት ትልካለች። እኔ ከኢራን ጋር ሁለተኛ ዙር ጦርነት መግባት አልፈልግም የሚል መልዕክት እልካለች። ይሄ ማለት እስራኤል ኢራንን ፈርታታለች ማለት አይደለም ወይ ደግሞ ኢራን እስራኤልን ፈርታታለች ማለት አይደለም። ጦርነት ግን ሰደድ እሳት ስለሆነ ከምትገምተው ውጭ ይወጣል። ሉዚ ነው፣ ሉዚ ነው እና ኢትዮጵያ ውስጥ ስለ ጦርነት ስጥ ያለን አረዳድ በጣም እየተሳሳተ ነው። ጦርነት አማራጭ አጥቶ ካልሆነ በስተቀር ወደ ጦርነት መግባት እጅግ በጣም አደገኛ ነው። አማራጭ አጥቶ ወደ ጦርነት የገባ ሰው ደግሞ አደገኛ ነው። አማራጭ አጥቶ ስለ ሰላም ሞክሮ ሞክሮ ደክሞ ደክሞ ለፍቶ አልሆን ሲል ወደ ጦርነት የገባ ሰው ማንም ምድራ ኃይል ሊያስቆም አይችልም። እና ደ ኔቸር ኦፍ ደዋር ማጥናት መቻል አለብን መረዳት አለብን። እና ይቅርታ ተመልካቾች የህልውና ጦርነት ይባላል። ለህልውና በትክክል የህልውና ነው ወይ ጦርነቱ? ራስን የማዳን ነው ወይ ጦርነቱ? ራስን ለማዳን የሚገባ ኃይል ከምንም ነገር ወደኋላ አይልም። ጦርነቱ ሳይጀመር በፊት የነበረው ሙጣጭ ፍርሃትና ጥንቃቄ ሙሉ በሙሉ እርግፍ አድርገው ይተዋል ይተዋል። እና ጦርነት ራሽያ ነች ቢሆን ይፈራል። ለምሳሌ ራሽያ ነች በዩክሬን ጦርነት ገና እንደተጀመረ በዚህ ጉዳይ ውስጥ እጁን የከተተ ማንኛውም ሀይል አነደዋለሁ አቀጥለዋለሁ ብለው ነበሩ ራሽያ። እንደውም ዛቻቸው በኒኩሎር ነበር ነገር ግን አላደረጉትም። ለምን በኒክሎር የሚደረግ ጦርነት አጠቃላይ ጥፋት በመላ ዓለም ይዞ ስለሚመጣ ይሄ እዛቸው ወደኋላ ዘግየት አድርገው መግረፍም ገርፏል መቅጣቱን ቀጥተዋል። ነገር ግን በሚሳኤል ነው የቆጡት። ነገር ግን በኢኮኖሚ ነው የቆጡት። የዓለምን የኢኮኖሚ መሰረት እንዲናጋ እና እንዲዛባ ነው ያደረጉት። ስለዚህ ራሽያኖቹ ይሄ ነገር ግን ወደ ህልውናች የሚሄድ ከሆነ ለማንም አይራሩ። ለማንም መታወቅ መቻል አለበት እና ጦርነትስ ኛም የትኛም ጦርነትስ ፍርሃት አለ። አሁን በሰሜኑ በአገራችን ክፍል ሊከሰት ያለው ጦርነት ላይ የተወሰነ ቢሆን ፍርሃት አለ። እንዳልኳቸው ቆጥረ የተረከብከው ጠላት አለ። ቆጥረ ያልተረከብከው ጠላት አለ። ህዋቶች ይህንን ቀድመው ጨርሰውታል። ይህ ጦርነት ገና አምና ገና ፕሪቶሪያ ስምምነት ፈርመው እንደገቡ ነው ለዚህ ጦርነት ሲዘጋጁ ቆይት። ነገር ግን ሶስት ዓመት ፈጀባቸው፣ ሶስት ዓመት አሁኑም እርግጠኞች አይደሉ። ለምን ፍርሃት አለ፣ እንዳልኳቸው ሱዳን ውስጥ እጁን ያልከተተ ኃይል የለም። ሱዳኖች ውስጥ ግብጾቹ እጃቸውንም እግራቸውንም እስከ አንገታቸው ተነክረው ነው ደም መፋሰስ ውስጥ የገቡት። አሜሪካኖችም እንደዚህ ራሽያኖችም እንደዚ። ሳውዲዎቹም እንደዚህ አረብ ኤሚሬቶችም እንደዚህ ሁሉም መሳሪያ አቀባይ ነው ሁሉም። ስለዚህ አይ ውጊያ እኮ ከሌና ከሌ ነው የምትለው አይደለም። እኛ ለምሳሌ ከህወሀት ጋር ውጊያ ቢጀምር ህወሀት ብቻ እንደማይዋጋ ከዚህ በፊት ያለው ጦርነት እናውቃለን። አሁን ደግሞ ከዚህ የባሰ እንደሚንበረቆቅ እርግጠኛል። ፓርላማ ላይ ጠቅላይ ሚኒስተሩ ራሰ በዚህ ጦርነት ፈረንጆች ሁሉ ውጊያ ሜዳ ላይ ነበሩ ብላል። በትክክልም ነበር የሳተላይት መረጃ በማቀበል መሳሪያዎቹን በተራቀቀ ሁኔታ እስከ ማቀበል አውሮፕላን እኮ መቀሌ ውስጥ ጦርነት ውስጥ እኮ አርፎ መሳሪያ አራግፎ የሄደበት ሁኔታ እኮ ነበር። ስለዚህ አሁን ደግሞ በሰሜኑ በሀገራችን ክፍል በሚነሳው ጦርነት ላይ ኤርትራኖች የሚገቡበት ከሆነ ህወሃቶች የሚገቡበት ከሆነ ከዚህ ጀርባ ግብጾች ሊኖሩ እንደሚችል እርግጠኛ ነኝ። ከዚ ጀርባ ሳውዲ አረቢያኖች ሊኖሩ ይችላሉ የሚል ግምትና መረዳቶች አለኝ። ከዚ ጀርባ ሱዳኖች ይኖራሉ የሚል ምናልባትም፣ ከዚህ ጀርባ በተወሰነ መጠን ይሁን አይሁን ቻይኖችና ራሽያኖችም አርፎ ይቀመጣሉ የሚል ግምት የለኝም። በእኛም በኩል የተደራጀ ኃይል ከጀርባችን አሜሪካን ጨምሮ ሌሎች ይኖራሉ። ስለዚህ ቆጥረህ እየተረከብካቸው ብቻ ሳይሆን ቆጥረህ እያልተረከብካቸው ኃይሎች በዚህ ጦርነት እንደሚገቡ እሙን ስለሆነ ከፍተኛ ጥንቃቄና የፍርሃት ድባብ አለ። እና የመጀመሪያ ጥይት ለመተኮስ ከፍተኛ ጥንቃቄ ነው እየተደረገ ያለው። ምሽጎች ተቆፍረዋል፣ ሰራዊት ተደራጅቷል፣ ሁሉ ቦታ ቦታን ይዛል፣ መስመርን ይዛል። ጦርነቱ ያልተጀመረበት ምክንያት የሰላም ጭላንጭል ስላለ አይደለም። የሰላም ጭላንጭል የሚኖረው ጠረጴዛ ዙሪያ ስትሰበሰብ ነው እንጂ ተራሮች ዙሪያ ስትሰበሰብ አይደለም። ተራሮች ዘራ ምሽግ ቆፍረ የአርማታ ምሽግ ተቆፍረ አይደለም። በወልቃይትም ተዘጋጅቷል ምሽጉ፣ በራያም በኩል ተዘጋጅቷል። ዙሪያ አቅጣጫውን እስከ ቡሬ ያለው ነገሮች ጥሩ አዝማሚያ አይደለም የሚያሳዩት። እና የዘገዩት ለመቅረት ፈልገው አይደለም። ጦርነቶቹ ለመቅረት አይችሉም። ምክንያቱም እንዳልካችው በተራራ ላይ ከተሰሩ ምሽጎች ዙሪያ ተሰብስበን ሳል በጦርበዛ ዙሪያ ተሰብስበን ነው ይህን ጉዳይ መፍታት ምንችለው። ጦር በዛ እስከሎለ ድረስ ምሽግና ክላሽ እስካለ ድረስ ጦርነቱ አይቀሬ ነው። ጦርነቱ የሚዘገይበት ምክንያት ግን ማን ከማን ጋር እንደተሰለፈ መቶ ፐርሰንት መረጃ አይኖረህም አንዳንዱም ከመጋረጃው ጀርባ ለመስራት አንዳንዱ ደግሞ ለምሳሌ ሱዳኖች የራሳቸው ትርምስ ውስጥ ነው ያሉት። ነገር ግን በሰሜኑ የአገራችን ክፍል ጦርነት ቢጀመር ብታምኑም ባታምኑም ሱዳኖች እጃቸውን ይቆታሉ። የራሳቸው እየወረረባቸው ማለት ነው። የራሳቸው ሶማሌ ለምሳሌ እንደ ሀገር የምትቆጠርበት ሁኔታ ላይ አይደለም ያሉት። ነገር ግን ጦርነት የሚነሳ ከሆነ ሶማሌዎች በሱ ጉዳይ ውስጥ እጃቸውን ይቆታሉ። ዩማይ ነው ብል ይዳል በሁለቱ እግራቸው ያልቆሙ ሀይሎች ሁሉ እዚህ ጉዳይ ውስጥ እጁን ይከታል። እንኳን በሁለቱ እግሩ ቆመ ቢሊዮን ዶላር ያለው ሀገራት ቀርቶ ማለት ነው። እና ጦርነት ለዚህ ነው ፍርሃት ሳትጀምረው፣ ፍርሃት ውስጥ ትገባለህ፣ አደገኛ ጥንቃቄ ውስጥ ትገባለህ። ለምን ከገመትከው ውጭ ነገሮች ስለሚሄዱ፣ ከምታስበው ውጭ ነገሮች ስለሚበረቀቁ እና እውነቱን ለመነጋገር እንዲህ ያሉ ነገሮች ከፍተኛ ጥንቃቄ የሚፈልጉ ናቸው። ከምናስበው ውጭ ነገሮች ሊሰፉ ይችላሉ። ሰላም ለቀጠናው ያስፈልገዋል። በተለይ ይሄ ምስራቅ አፍሪካ በጣም አደገኛ ሁኔታ ላይ ያለ ነው የሚመስለኝ። ይሄ ምስራቅ አፍሪካ በጣም አደገኛ አቅጣጫ የያዛ ነው የሚመስለኝ። ሎምን ቀጠና በጣም ሴንሲቲቭ ነው። ለረጅም ዓመት በጦርነት ውስጥ ሲታመስ የኖረ ነው። ለረጅም ዓመት በረሃብ በጉስቁልና በስደት የአንዱ አገር ስደተኛ ወደ አንዱ የአንዱ አገር ወደ ስደተኛ ወደ አንዱ እየተተሮ ማመሰን የኖረው ይሄ ነገር አላስፈላጊ የሆኑ ውድመቶችን ሳያመጣ በፊት ጥንቃቄ የሚያስፈልገው ነው። ለዚህ ደግሞ ሁላችንም የበኩላችን አስተዋጽኦ ማድረግ መቻል አለብን። ከጦርነቶች መሸሻ አለብን። ጦርነቶችን መራቅ መቻል አለብን። ጦርነቶች በተስፋፉና በተንበረቆቁ ቁጥር ሀገርን፣ ህዝብን ዋጋ የሚያስከፍሉ ይሆናሉ። ሁላችንም ለሰላም የተቻለንን አስተዋጽኦ ማድረጉ ይገባናል። በምንናገረውም በምንሰራም የሰላምን አሰላለፍ መጠበቅ አለብን። አይቀሬ ከሆኑ ደግሞ ጥንቃቄ ወደ ህዝብ እንዳይሰፋፋ ጥንቃቄ ማድረጉ ያስፈልጋል። ሳሁን አሳው ሲሞቻችን ላይክ አርጉ ሼር አርጉ ቤተሰቦችን ለምትሰጡኝ ሀሳብ፣ አስተያየት በሙሉ ከልቤ አመሰግናችኋለሁ። የእናንተ ድጋፍ በብዙ ይረዳናል፣ ያግዘናል። በያላችሁበት መልካም ቀን እንላችሁ ወዳቻለሁ። ፒስ